በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቅድስት ወለተ ጴጥሮስ ወር በገባ በ17ተኛው ቀን የቅድስት ወለተ ጴጥሮስ መታሰቢያ ነው። አባቷ ባህር አሰግድ እናቷ ደግሞ ክርስቶስ አበያ ይባላሉ። ትውልዷ ከደዋሮ ማለትም ምስራቅ ኢትዮጵያ ወገን ነው። ወንድሞቿ ዮሐንስና ዘድንግል በንጉሥ ሱስንዮስ ጊዜ ታላላቅ ባለስልጣናት ነበሩ። እናት አባቷ በሕግ በሥርዓት ካሳደጓት በኋላ ስዕለ ክርስቶስ የሚባል የሱስንዮስ የጦር አበጋዝ ቢትወደድ አግብታ ሦስት ልጆች መውለዷን ገድሏ ይናገራል። ይህ ቢትወደድ ይኖርበት የነበረው ግንብ ቤት ፍራሽ እስካሁን ድረስ በጋይንት ስማዳ ይታያል። ወለተ ጴጥሮስ ከቢትወደድ ስዕለ ክርስቶስ ጋር በሰላም በመኖር ላይ እያለች ንጉሡ አጼ ሱሱኒዎስ የተዋሕዶ ሃይማኖቱን ቀይሮ በሮማውያን ሐሰተኛ መምህራን በመታለል ካቶሊክነትን ተቀብሎ የኢትዮጵያ ሕዝብም ካቶሊክ እንዲሆን አወጀ። በዚህ አዋጅ የተነሳ በንጉሱ ደጋፊዎችና የቀደመ ሃይማኖታችንን አንለቅም ባሉት እውነተኛ የተዋህዶ ምእመናን መካከል ታላቅ ጠብ ሆነ። የንጉሱ ሰራዊትም በተዋህዶ ምእመናን ላይ ዘመቱ። ቢትወደድ ስዕለ ክርስቶስ ከዘመቻ ሲመለስ የጳጳሱን የአቡነ ስምዖንን ልብስ እንደ ግዳይ ሰለባ ለንጉሱ ይዞለት መጣ። ይህንን የሃይማኖቷን መናቅ የአባቶቿን መደፈር የተመለከተችው ወለተ ጴጥሮስ እንደዚህ ካለው ከሃዲ ጋር በአንድ ቤት አብሮ መኖር አያስፈልግም ብላ ቆረጠች። ከዚህም በኋላ ከቤቱ የምትወጣበትን ዘዴ ያለ ረፍት ማሰላሰል ጀመረች። ከዚያም ወደ ገዳሙ ለመድረስ እንዲረዷት ከጣና መነኮሳት ጋር መላላክ ጀመረች። የጣና ቂርቆስ ገዳም አበምኔት አባ ፈትለ ሥላሴም ወለተ ጴጥሮስን ይዘዋት እንዲመጡ ሁለት መነኮሳትን ላኩ። በዚያ ጊዜ ልጆቿ ሁሉ ሞተውባት ነበር። ወለተ ጴጥሮስ ከመነኮሳቱ ጋር መጥፋቷን ያወቀው ቢትወደድ ስለ ክርስቶስ ይዘው ያመጡለት ዘንድ አያሌ ሰራዊት ከኋሏ ሰደደ። ነገር ግን ወለተ ጴጥሮስና ሁለቱ መነኮሳት በእግዚአብሔር ረዳትነት በዱር ውስጥ ተሰወሩባቸው፣ ሊያገኟቸው አልቻሉም። ይህ ተሰውረውበት የነበረው ቦታ እስከ ዛሬ ድረስ ሳጋ ወለተ ጴጥሮስ ይባላል። በኋላ ዘመንም በስሟ ቤተ ክርስቲያን ተሰርቶበታል። ከዚህ በኋላ ወደ ደብረ ዕንቁ ገዳም ገብታ ሥርዓተ መንኩስናን ተምራ መነኮሰች። ታላቁ ተጋድሏ የተጀመረውም ከዚህ በኋላ ነው። ወለተ ጴጥሮስ ከምንኩስናዋ በኋላ በመላ አገሪቱ እየተዘዋወረች ሕዝቡ በተዋሕዶ እምነት እንዲጸና በጸሎተ ቅዳሴም ጊዜ ሃይማኖትን የለወጠው የንጉሱ ሱስንዮስ ስም እንዳይጠራ ትመክር ጀመር። ብዙ ሰዎችም በምክሯ ተስበው በሃይማኖታቸው እየጸኑ ሰማዕትነትን መቀበል ያዙ። ይህንን የወለተ ጴጥሮስን ተጋድሎ የሰማው ንጉሱ ሱስንዮስ ተይዛ ለፍርድ ትቀርብ ዘንድ ብዙ ወታደሮች በየአካባቢው አሰማራ። በመጨረሻም በሰራዊቱ ተይዛ በሶስቱም ዮስፊት ቀረበች። መሳፍንቱ፣ መኳንንቱና ለእንጀራቸው ሲሉ ሃይማኖታቸውን የለወጡ ሊቃውንት በተሰበሰቡበት ትመረመር ጀመር። ከሳሽዋ ንጉሱን ካድሽ፣ እግዚአብሔርን ካድሽ፣ ትእዛዙን እምቢያልሽ፣ ሃይማኖቱን ዘለፍሽ፣ ሌሎችም ሰዎችም ሃይማኖቱን እንዳይቀበሉ ልባቸውን አሻክርሽ ሲል ከሰሳት። ወለተ ጴጥሮስ ግን እንደ አምላኳ እንደ ኢየሱስ ክርስቶስ በከሳሾቿ ፊት ዝም አለች። ንጉሡም ርቃ እንዳትሄድ ነገር ግን ከቅርብ ዘመዶቿ ጋር እንድትኖር ማለትም የቁም እስር ፈረደባት። ሃይማኖት ተንቃ፣ ቤተ ክርስቲያን ተዋርዳ፣ የምናፍቃን መጫወቻ ስትሆን ማየት የሃይማኖት ፍቅሯ ያላስቻላት ወለተ ጴጥሮስ በግዞት መልክ ከተቀመጠችበት ቦታ ጠፍታ ዘጌ ገዳም ገባች። አብራዋትም ወለተ ጳውሎስና እህተ ክርስቶስ የተባሉ እናቶች ነበሩ። በዚያም በገዳሙ የነበሩ መነኮሳትና የአካባቢው ምእመናን በተዋህዶ ሃይማኖታቸው እንዲጸኑ እየመከረች ጥቂት እንደቆየች የሚያሳጧትና የሚከሷት ስለበዙ ቦታውን ለቃ ወደ ዋልድባ ገዳም ገባች። ዋልድባ ገብታ ሱባያዋን ከፈጸመች በኋላ በገዳሙ የነበሩትን አባቶችና እናቶች በእምነታቸው ጸንተው እንዲቆዩ ትመክራቸው ጀመር። አጼ ሱስኒዮስ የወለተ ጴጥሮስን ተጋድሎ መነኮሳትንና ምዕመናንን በሃይማኖታቸው እንዲጸኑ፣ የካዱትም ከክህደታቸው እንዲመለሱ ማድረጓን ሲረዳ ብዙ ወታደሮችን ይልክባት ነበር። በዋልድባ እያለችም የንጉሱ ሰራዊት ሊያስኖሯት ስላልቻሉ ወደ ጸለምት አመራች። በጸለምት የወለተ ጴጥሮስ ትምህርት እንደ ሰደድ እሳት ተስፋፋ። ምእመናን እየወደዷትና እየተቀበሏት ራሳቸውን ለሰማዕትነት አዘጋጁ። ይህንን የሰማው ሱስንዮስ ይች ሴት እኔ ብተዋት እርሷ አልተወችኝም አለና የጸለምቱን ገዢ ባላምባራስ ፊላታዎስን ወለተ ጴጥሮስን ይዞ እንዲያመጣለት አዘዘው። ወለተ ጴጥሮስ በጸለምቱ ገዥ ተይዛ ወደ ሱስኒዮስ መጣች። አስቀድሞ ሃይማኖቷን እንድትለውጥ ሊያግባቧት ሞከሩ። እርሷ ግን ጸናች። ሦስት የካቶሊክ ቀሳውስት መጥተው ስለ ሃይማኖቷ ተከራከሯት። ወለተ ጴጥሮስ ግን የሚገባቸውን መልስ ሰጥታ አሳፈረቻቸው። በየቀኑ የካቶሊክ ቀሳውስት ሃይማኖቷን ትታ ካቶሊክ እንድትሆን በምክርም በትምህርቱም ለማታለል ሞከሩ። ይሁን እንጂ ወለተ ጴጥሮስ በተዋሕዶ አለት ላይ ተመስርታ ነበር እና ፍንክች አላለችም። በመጨረሻ አንዱ የካቶሊክ ቄስ እርሷን ቀይራለው ማለት በድንጋይ ላይ ውሃ ማፍሰስ ነው ሲል ለንጉሡ አመለከተ። ሱስንዮስ ይህንን ይህን ሲሰማ ሊገላት ቈረጠ። አማካሪዎቹ ግን አሁን እርሷን ብትገል ሕዝቡ ሁሉ በሞቷ ይተባበራል ስለ ሃይማኖቱ እንደ እርሷ መስዋዕት ይሆናል ደግሞ ሰው ሁሉ ካለቀ በማን ላይ ትነግሳለህ ይልቅስ ታስራ ትቀመጥ ብለው መከሩት ንጉሱም ገርበል ወደተባለው ተባለው በረሃ ሊልካት ወሰነ መልክአ ክርስቶስ የተባለው ዋነኛ የካቶሊኮች አቀንቃኝ ወደ ሱስንዮስ ፊት ቀርቦ ንጉሥ ሆይ በፊትህ ሞገስን ካገኘው ክረምቱ እስኪያልፍ ድረስ ከእኔ ጋር ትክረም እኔ መክራት አለው የፈረንጆቹ መምህር አልፎኖሱም ሁል ጊዜ መጽሐፉን ያሰማታል። ይህ ሁሉ ተደርጎ አሻፈረኝ ካለች ያንጊዜ ጊዜ ግዞት ትልካታል ሲል ለመነው። ንጉሱም ተስማማ። መልካ ክርስቶስ ወለተ ጴጥሮስን የካቶሊኮች ጳጳስ ወደሚኖርበት ጎንደር አዘዞ ወሰዳት። ሁለቱ ተከታዮቿ ወለተ ክርስቶስና እህተ ክርስቶስ አብረዋት ሰነበቱ። ወለተ ጳውሎስ ዘጌ ቀርታለች። አልፎኖሱ ሜንዴዝም ዘወትር እየሄደ የሊዮንን ክህደት ያስተምራት ነበር። ንጉሡም የወለተ ጴጥሮስን ወደ ካቶሊክነት መቀየር በየጊዜው ይጠይቅ ነበር። የሚያገኘው መልስ ግን ሁል ጊዜ አንድ ነው፣ በፍጹም የሚል ነው። ክረምቱ አለፈ፣ ኅዳርም ታጠነ። ወለተ ጴጥሮስም በትምህርትም በማባበልም ከተዋህዶ ሃይማኖቷ ንቅንቃ ስለዚህ ወደ ስደት ቦታዋ ገርበል በረሃ በሶስት ንዮስ ወታደሮች ተጋዘች። ወለተ ጴጥሮስ ብቻዋን ገርበል በረሃ ወረደች። በእርጅና ላይ ያለችው እናቷ ይህንን ስትሰማ አንዲት አገልጋይ ላከችላት። ቆራጧ ተከታይዋ እህተ ክርስቶስም ወዲያው ወደ እርሷ መጣች። ገርበል በረሃ ለሶስት ዓመት ስትኖር ብዙ ጊዜ ትታመም ነበር። ስለዚህ መከራውን ሁሉ ስለ ሃይማኖቷ ቻለችው። ከግዞቱ ከተፈታች በኋላ ድንቢያ ውስጥ ጫንቃ በተባለ ቦታ ተቀመጠች። በስደቱ ምክንያት ቆባቸውን አውልቀው የነበሩ አያሌ መነኮሳትም ስደቱ መለስ ሲል በዙሪያዋ ተሰበሰቡ። በገዳማቸውም ጸንተው እንዲኖሩ ትመክራቸው ነበር። በኋላም ወደ ጣና ቂርቆስ ተጉዛለች። ከዚያም ምጽሊ ወደ ተባለው ደሴት ሄዳ በዙሪያዋ አያሌ መነኮሳትን ሰብስባ ለሃይማኖታቸው እንዲጋደሉ መከረቻቸው። ነገር ግን መከራ ያልተለያት ወለተ ጴጥሮስ መዝራአተ ክርስቶስ የተባለው ሰው ካቶሊክ ያልሆኑ ምዕመናንን አስገድዶ የሚያስጠምቅበትን ደብዳቤ ይዞ ወደ አካባቢው መምጣቱን ስለሰማች መነኮሳቱን መከራና አስተምራ ወደ የበረሃው ከሰደደች በኋላ እርሷም እንደገና ስደት ጀመረች። ተመልሳ ወደ መጽሊ የመጣችው አገር ሲረጋጋ ነው። ከስደት ስትመለስ መኖሪያዋ ያደረገችው መንዝ የተባለውን ቦታ ነው። በዚያ ቦታ ላይ በጸሎትና በስግደት ተጠምዳ ኖረች። በምጽሌ ገዳም አብሯት የነበረው የደብረ ማርያም አበምኔት አባ ጸጋ ክርስቶስም መጽሐፈ ሐዊን ይተረጉምላት ነበር። አጼ ሱስንዮስ ምላሱ ተጎልጉሎ ከእግዚአብሔር ቅጣቱን ሲቀበልና የተዋህዶ ሃይማኖት ስትመለስ አቡነ ማርቆስ ግብፃዊ ጵጵስና ተሹመው ወደ ኢትዮጵያ ሲመጡ ከመንገድ ላይ ጠብቃ ቡራኬ ተቀበለች። ስለሃይማኖቷ ብላ ከባሏ መለያየቷና ስለሃይማኖቷ ብላ ከባሏ መለየቷና መከራ መቀበሏ እስከ ግብፅ ድረስ መሰማቱን ጳጳሱ ነግረዋታል። ከዚያም በመንዞ ገዳም አቋቁማ በተጋድሏ ተቀመጠች። ያቋቋመችው ገዳም የወንዶችም የሴቶችም ነበር። የተዋህዶ ሃይማኖት በአዋጅ ከተመለሰችና አጼ ፋሲል ከነገሰ በኋላ ንጉሱን ለማግኘት ወንድሞቿንና ዘመዶቿን ለማየት ወደ ጎንደር መጣች። ንጉሱም በታላቅ ክብር ተቀበላት። በየቀኑም ሳያያት አይውልም ነበር። ወደ እርሷ ሲገባም አደግድጎ ነበር። ይህም ስለ ሃይማኖቷ ጽናትና ስለ ቅድስናዋ ክብር ነው። ወለተ ጴጥሮስ በተጋድሎና በመንኩስና ኖራ በስልሳ ዓመቷ በቆረቆረችው ገዳም አረፈች። መታሰቢያዋም ህዳር 17 ቀን ይከበራል። የተከታዩዋ ወለተ ክርስቶስ በዓል ደግሞ ህዳር 7 ቀን ይውላል። በሃይማኖት ጸንቶ መጋደል ወንድ ሴት አይልም። ቤተ ክርስቲያናችን እንደ ወለተ ጴጥሮስ ያሉ አያሌ ልጆች አሏት። የዛሬዎቹ እህቶችና እናቶችም በምግባር ታንጾ በሃይማኖት ጸንቶ በእምነት መጋደልን ከነዚህ እናቶች ሊቀስሙ ይገባል። የእናታችን የቅድስት ወለተ ጴጥሮስና የተከታዮቿ ረዴት በረከት ከሁላችሁን ጋር ይሁን። በአማላጅነቷ ትጠብቀን ጥበቃዋ አይለን፣ አሜን። ልመናዋ ይደረግልንና እናታችን ቅድስት ወለተ ጴጥሮስ ያደረገችው ተአምር ይህ ነው። በጎንደር አውራጃ ስሟ ጸለምት በምትባል አንዲት አገር አንድ ሰው ነበር። ያም ሰው ለዋልድባ መነኮሳት የእህል አስራት ያወጣላቸው ነበር። እነርሱም እንደ ገዳም ሥርዓት በመጎብኛ ወራት ይጎበኙት ነበር። እነርሱም እንዲህ ባለ ሥርዓት ጸንተው ሳሉ በአገሩ ሁሉ አንበጣ መጣ። በእርሻው ያለውን እህልም ሳርም ምንም ሳያስቀር በላ። በዚያም ወራት በዚያ ሀገር ታላቅ ራብ ሆነ። ብዙ ሰዎችም ሞቱ። የቀሩትንም ተሰደዱ። የቀሩትም ተሰደዱ። ሊጎበኙት ቢመጡ በእርሻቸው ስላለው እህል ፈጽሞ እያዘነ አገኙት። አትዘን፣ ምክራችንን ከሰማ ቃላችንንም ከተቀበልክ እህልህም ከአንበጣ ይድንልሃል አሉት። እርሱም መልሶ አባቶች ሆይ እስኪ ንገሩኝ፣ ያዘዛችሁኝን ሁሉ አድርጋለሁ ከቃላችሁም አልወጣም አላቸው። እነርሱም ለቅድስት እናታችን ወለተ ጴጥሮስ ከእርሻ ፍሬ ተሳለ። እነርሱም ለቅድስት እናታችን ወለተ ጴጥሮስ ከእርሻ ፍሬ ተሳል፣ መታሰቢያዋንም አድርግ፣ በማላጅነቷ እመን፣ ሐሳብህን በርሷ ላይ ጣል፣ ከእህል ምንም እንዳይበላ እርሻን ትጠብቅልሃለች አሉት። እሺ ያላችሁኝን ሁሉ አደርጋለሁ አላቸው። የቅድስት ወለተ ጴጥሮስ መታሰቢያዋን ሊያደርግ ተሳለ። ከእርሻው መካከልም አንዱን እርሻ ከፍሎ የወለተ ጴጥሮስ እርሻ ብሎ ሰየመው። ከዚያም በኋላ እነዚያ መነኮሳት ወደ ገዳማቸው ሄዱ። ያም ሰው በቅድስት እናታችን ወለተ ጴጥሮስ በጸሎቷ ተማዝኖ በረዴቷ ተማምኖ ምንም ሳይጠራጠር ዘርዘራ። አንበጣ ወደ እርሻው መጣ ከቤቱ አልወጣም። በቅድስት ወለተ ጴጥሮስ ላይ እምነቱን ጥሏልና፣ ስለት ከተሳለበት ቀንም ጀምሮ አንበጣ ወደ እርሻው አልቀረበም፤ በላዩ ላይ በሮ አልፎ ይሄዳል እንጂ የእናታችን ቅድስት ወለተ ጴጥሮስ የሬዴቷ መጋረጃ ጋርዶታንና በቅድስት ወለተ ጴጥሮስ ጸሎት ከታመነ ከዚህ ሰው በቀር በዚያ ዓመት ከእርሻው እህል የሰበሰበ አልነበረም። የከበረች እናታችን ቅድስት ወለተ ጴጥሮስን መታሰቢያዋን በየወሩ ማድረግ ጀመረ። የቅድስት ወለተ ጴጥሮስ የጸሎቷ በረከት በአማላጅነቷ ከምናምን ከኦርቶዶክስ ተዋዶ ልጆች ጋር ይሁን፣ ይደረግልን። አሜን። የመረጃ ምንጭ ገድለ ቅድስት ወለተ ጴጥሮስ። ወስባት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።